ላይፉ ከበደኝ፣ ማይ ጂ ደገፍ አርጉኝ እንጂ ማይ ጂ ጎረቤት ለመቼ ማይ ጂ መተጋገዝ እንጂ ማይ ጂ አም ደው ነው እንትን ተመትሽ ነው እ ፊ

እግረኛ በዝቷል። ታክሲውን ቆሞ ተሳፋሪ አቷል። ታሪፍ ጨመረ አሼ ቦሳችን። መሄድ ጀመርን ስራ በእግራችን። እንደ ታሪፍ አይጨምር ወይ ደሞዛችን? ሁሌ በእግር በመሄድ ቀጠ ነግራችን። ተወዷል ብለን ስንል ዳቦ እንጀራችን። ከገቢያችን በለጠ የታክሲ ወጫችን አስር ብር ሆኗል። የአምስት ብሩ ቻሌንጅ አደረጉት በየወሩ እንደነንትን አንሄድም እንደነገሌ፣ በእግራችን ነው ምንሄደው ከዚህ እስከ ቦሌ። እንደነንትን አንሄድም እንደነገሌ፣ ተዛዝለል ነው ምንሄደው ከዚህ እስከ ቦሌ። ደራሴ ነው ምኖረው

ቺስታ ላለው ግን ይመቻል ያረጋል ዲታ ላለው ግን ይመቻል ያረጋል ዲታ ዲታ ዲታ ዲታ መላ መላ ገንዘብ ገንዘብ መላ መላ ገንዘብ ገንዘብ መላ መላ ገንዘብ ገንዘብ ገንዘብ መላ ጀመረ ፍርዳችሁ በቃ ጨለላችሁ። ትምህርቱን ጨርሰው ግሬ ድም ሰቅለዋል። ስራ እንደሆነ የለም ሰፈር ቁጭ ብለዋል። ሲቪ ያዞራሉ ማን ይሰማቸዋል? የእከሌ ዘመን ሳይማር ይገባል። አቤት አበሳችን፣ አቤት አበሳችን። አረ በቃ ይዟችሁ ያምናው ተመራቂ በዙረት ጨልሏል። ጫማውን ጨርሶ በካልሲ ይሄዳል ደግሞ ከኛ በላይ የእናንተ ይብሳል። ሽርም ያደርግ የለ ኑሮውም ተወዷል። አረ በቃ ይዟችሁ ወረ በቃ ይዟችሁ ፈጣሪ ይርዳችሁ። ይኸው ድድ ማስጫ አዲስ ድንጋይ መጥቷል ካምናው ተሻሽሎ ለናንተ ተሰርቷል። እስኪ አረፍ በሉ ጨዋታ ይሻላል። መመረፍ ፍቱ ነው መቼ ስራ ይሆናል። አቤት አበሳችን፣ አቤት አበሳችን፣ አረ በቃ ይዟችሁ። አቤት አበሳችን፣ አቤት አበሳችን፣ አረ በቃ ይዟችሁ። በዲግሪ ነው እንግዲህ የተመረቀ። አይ አፐር ኬጂ ነው። አሸኛትም ሆይ አሸኛትም ሆይ ሮብ አይደለም ሆይ እንሸኛታለን እንሸኛታለን አንድ ባል ሊቀተን በሉ እንሸኛቸው አ በሉ እንሸኛቸው ሄዶ ቀሪ ናቸው ሊሄድ አይደለም ሆይ ሊሄድ አይደለም ሆይ በሉን ሸኛቸው በሉን ሸኛቸው ሌላው ያግኛቸው ሲሄዱም አንድ ላይ ሲመጡም አንድ ላይ እኛ ሳየን ስቃይ ሲሄዱም አንድ ላይ ሲመጡም አንድ ላይ እኛ ሳየን ስቃይ። እስኪ ጆሮ ስጡኝ ስሙኝ ጓደኞቼ ይኸው ቆሜ የስንቱም በልጅ የስንቱም በልጅ ገና አንድ ፍሬ ልጅ በዛ ላይ ወጣት ቀጣ የምትይዘው ሰላሳ ሰባት ሰላሳ ሰባት ምነው ወንድ መሆን እንዲ መጨነቅ ሙድሽ አይደለም ወይ ወንድ ያዝ ለቀቅ

ዝስ መበሻእችሾሻቺናተሻልይ መጥበሻ ማይዝ የማይጫጫር ጨጥ ክዳን ያለው ከዚያ ላይ ቡናና ቅመ መፍጫ። ይህ ደግሞ የስጋ የጨጓራ የጎመን መፍጫ ለመሞረት ለማለስለስ ለማጥረግ በሶስት መንገድ የቀረበ አይዘዌ ዘዌ ዩ ዶንት ኖ የሽንኩርት መፍጫ፣ ኦኒየን አንተ ቂማ ኦኒየን። ምንድን ነው እዚህ የምትንጫጩብኝ? ተቀበል። ቡና ፈላ ሲሏት ስትሮት ትሄዳለች። ዲግሪዋን በወሬ ማስተርሷን በሃሜት ይዛ ተቀምጣለች። እርጅና ሽንክደሽ በሜካፕ ደብቀሽ ዱቄት ለመለቅለቅ ፔሳ ትፈጃለች። በምትሰራው ተንኰል ስትመጻደቅ ይኸው ጥረ ቀረሽ ከመሬት ሳትርቅ ስራ የናቀ ፀጉሩን ሲጠቀልል እዚህ ተጎልቶ፣ ብለው ይጠሩታል ፔሳ ቀፋይ ጉቶ። ባይ ያ የሌላ እኔ ፔሳ ባጣ፣ እሺ ቀፍዬ እበላለሁ። መች ደመወዝ ሰክሬ መጣለ የቆሎ ጓደኛው አደረገኝ እንደ ደመወዝ ያለ ያሳየኝ ስቃይ ወሮ ሙላለኝ ስል ብድር ሰማይ ክፈለን ይሉኛል አበዳሪዎቼ ወደ ምኑን እከፍላለው ለኔ ምን በልቼ ውስጤ ጉዴ ሰላም ነሳኝ። አይ ጉዴ አሰቃየኝ። ሂዱ ጡጡ መናት ይውላ እርጅና መጣ። እርጅና እንኳን ደና መጣ፣ ተመስገን እርጅና ብዬ ብቀበለው እርጅና ቀበጠ፣ ጤናዬን በሙሉ እየበጠበጠ

እንውለድ ይለኛል ሁሌ በሌሊቱ ይሄ የሰው ከንቱ ሰው ተጋድሞ ይውላል በጣም ከቤቱ ትከል ባናቱ አንውለድ፣ አንውለድ፣ አንውለድ ስልህ እንዲህ ስትልህ ማች ዘኖኑ በዙ ዘመኑን ቢከፋ አስወለዳታላ ያልቁርጥም ተስፋ ቤት ምን ተማምነህ ነው ቆየ ልጅ የሚፈለፍለው? ልጅቷን ኢንኩቤተር አደረግካት እንዴ? አይስበኝም የሾዳህ ጠግሽ አይደላትም የሾዳህ ጸግሽዬ፣ ሌላ ጫማ አትለብስም፣ ውሌ አትቀይርም፣ ጠረኑ ደስ አይልም። እኔ የሌለኝን ከየት አመጣለው? ያለኝና ጥቤ አፈብ ያለው አዲስ ቆንጆ ቲሸርት ወይም አዲስ ጫማ

ያላንተማናለ ወረኛ ነች ሁል ጊዜ ለፍላፊ አታቆምም ካልመቷት በጥፊ እሷ ካለች በመሀከላችን በቀደዳ ይደማል ጆሯችን አይሰለቻት በየቀንዋቴ ሊያብዱር ነው አስካሉና ቴቴ ተረጋጉ መናደድ ምንድን ነው ምክንያቷን የሚያውቅ እስኪ ማ ነው አትፍረዱ ወድጄ እኮ አይደለም የሚያወራኝ ሰው ይቅርታ አርጎላት ይታይ ፈገግታዋ፣ እሷም ታውራ በቃ ይመለስ ደስታዋ። ይመጭሽ ብለናል ጥፊውን ትተናል። ሳክሱን ቀነሳው ያ ይደላና ገ ከፍተናል። አዝናኝ የሆኑ ጭጉሬዎችን ዝል ሰብስክራይብ አድርጉ፣ ሊንኩ ታች አለላችሁ፣ ኮሜንትን ብታደርጉ ደስ ይለናል። አስ አስቂኝ የሆነባት ሮዛ ሮዛ ኤክሷ ሲለም ምናት ያኔ ያኔ እንዳሌደትቷት ዛሬ ዳግም አግቢ ሲላት ሮዛ አስቂኞ ነባት። ፍቅሩ እንዲያስ ያስጨልላት ሄዶ አሁን ቢለምናት እሷ ሳቋ አመለጣት። ሮዛ ሮዛ አስቂኞ ነባት። አሁን ሁለት ልጆች አሏት ባሏም መኪና ገዛላት። ፍታ በቃት ለምናት ሮዛ አሁን ትዳራላት። በጣም ዕድለኛ ሴት ናት። ሮዛ ሮዛ አስቂኞ ነባት ሮዛ ሮዛ አስቂኞ ነባት ነባት ሮዛ ሮዛ

ሳውንድ የሚያለኩን ሲንግል ይሆናል፣ ሹጋር ከመሆን ይሻላል። አንቺ ሴትዮ ቢ ሪስፔክት ተከባሪ ጸጉርን ላሰርጉ ምንሽ ምን ልትሆኝ ነው? ዋ አንቺ

ሰው ይሆናል ብዬ ነበረ ማግባቴ ነበረ መንፋቴ ነበረ ስለቴ። እንዲህ ሲለጠ ሳይ ከሸፈ ጉጉቴ መከነ ስለቴ አረተይኝቴ ተስፋ ይቆርጥም ደግሞ ሲነጥር እንዲያው ሲጎርር ይሄ ሰው ክር ይውላል ሻወራ፣ ይውላል ሻወራ፣ ይሄን ይደም በራ። ኧረ ፉትኝ አረደቅ በል ተመከር። ምንድን ነው ይሄም ወተር? ሳቅ ሰይሁን በልክህ ልቺ ብጉር ደረትህ እንዳትፈርትልህ ብረት መግፋት ዲግሪ አይደለም። አስ እስኪ ቁጭ በልና ታጠብ፣ ደግሞ በሳሙና ለራስ ነው ንጽህና። እስኪ አንዴ ናና እንማከር። ገንዘብ በኪስ ምንም ሳይኖር ምን ይሰማሃል ብትወጠር? ይሄን ተሸከም ተከፍሎ ብር፣ ተከፍሎ ብር፣ አረብ አገር ድሮ ባንተ ጊዜኮ መድፍ ነበር የምንሸከመው።

ሁልቀን ያምረና ከሚሸትን እንዲግር ቢቆረጥ ይሻላል። ጠረኑ ራስን ያስታል። አንተ ውጪ ሆነ እኔ ቤቴ ጋ ስታወቅ ሸተተኝ ልቤ እስኪናጋ። የመሽተቱ አቅም ይገርማል። ወይኔ ምትራቶ ኖብኛለኔ በዚህ ታጠብ ዛሬ ይለይለት እፎይታ ነው ሽታው ሲለቅለት እግረቱ ካልሲው ይፍጠንና ልንደሰት እግር ይዳንና ሽታይ ጠፋ እንዳንተ ግብ አይጠፋም ውሃ እያለ ብትታት

ሬ መጣሁ ዋጋውን ሰምቼ ያንዱ ሽንኩርት ዋጋ ብሰማ ታይሰፋል። ቀድሞ ባፈደ ሰው ትቀኝ እኮ ነበር። እረ እረ እረ ተኖረ እና ተሞተ መባለው በየቤቱ ማማረር ምንድን ነው? ተመስገን ነው እንጂ ሰው በህይወት አይኖርም።

አንድ መሆኑ ነው። ሀያ አንድ አመት ካረጥሽ አይ ዶንት ነው! ጊቭ ኢት ያኖርኩት እኔ ፒፕል ምን አንጨረጨረው እሺ፣ ደሞዝሽ ግን ስንት ነው? ሰባት ሺህ ነዋ። ማነሽ ሁለት ሺህ አይደል ነው ሜትር ከቼ ነዋ ኩሩሩ